አዲስ አበባ በሆራ ፊንፊኔ ልትደምቅ ቀናት ቀርቷታል። በዓመት ሁለት የሚከበረው የኦሮሞ ባህልና የገዳ ስርዓት አንዱ ማሳያ ኢሬቻ መልካ ዘንድሮ በኮሪደር በተዋበችው አዲስ አበባ ሌላ መልክ እንደሚኖረው ተጠብቋል። ሌላ ገጽ የተጎናጸፈችው አዲስ አበባ የኦሮሞ ህዝብ በድቅድቅ ጨለማ የሚመስለው ክረምትን ተሻግሮ ለብራ ስለ መድረሱ እርጥብ ሳር ይዞ መሬዮ መሬዮ እያለ በመዲናዋ ከሁሉም ብሔር ብሔረሰቦች ጋር በጋራ በመትመም የሚያከብርበት ይሆናል። ለዚህ ደግሞ ዝግጅቶች ሲደረጉም ቆይቷል። በዛሬው እለት የከተማዋ ከንቲባ ወይዘሮ አዳነች አቤቤም ከኦሮሞ አባ ገዳዎች ህብረት ሰብሳቢና ከቱለማ አባ ገዳ ጎበና ሆላ የሚመራው ልዑክ ጋር ተወያይተዋል። በዚህ መድረክም የዘንድሮ ሆራ ፊንፊኔ ኢሬቻ በዓል ባህልና ትውፊቱን ጠብቆ በድምቀት እንዲከበር ከማድረግ አንጻር የአባ ገዳዎች ሚና ከፍተኛ መሆኑን ከንቲባ አዳነች አቤቤ አንስተዋል። ኢሬቻም የፍቅር የእርቅ፣ የአንድነትና የወንድማማችነት መድረክ መሆኑን ከንቲባ አዳነች ጠቅሰዋል። የተጠናከረ የሕዝብ አንድነት አስፈላጊ ነው። ዓለማችን ዲፕሎማሲ በሚል መጠሪያ አንድነትና ህብረትን ፍለጋ የምትኳት ነው። ለዚሁ ነው መሪዎች ከአንዱ ሀገር ወደ ሌላኛው የሚለፉትም ይህ ትርፍ ስላለው ነው። እዚህ ደግሞ የትናንት አባትና እናቶች ባህልናቱ ፊት በሚፈለገው ልክ ከተገበን ፈጣሪ የሚወደውን ፍቅርና አንድነት ለማምጣት ቀላል ይሆናል። ኢሬቻ የፍቅርና አንድነት መድረክ ነው። ስለዚህ ይህን ለማጠናከር በየደረጃው ሕዝቡን ስና ለማወያይ ቆይተናል። ስለ ባህሉ ግንዛቤ እንዲፈጠር እንዲሁም ለታዳሚዎች ሊደረግ በሚገባው አቀባበል ላይም ከመግባባት ላይ ተደርሷል። ለታዳሚዎች የሚደረገው አቀባበል ደግሞ አንዱ ከሌላኛው ጋር እንዲተዋወቅ ባህል እንዲለዋወጥ፣ ወዳጅነትንም እንዲያጠናክር ያደርጋል። ለዚህ ዝግጅት ተደርጓል። አዲቻ ስርት ጉበቺ ሱራ ከናፉ ከነራት ወጂን ጋሪ ወጀተ ሜራ በዓሉ ለአዲስ አበባ ትልቅ አበርክቶ እንዳለውም ጠቅሰዋል ከንቲባ አዳነች። ከእነዚህ መካከል ደግሞ የከተማዋን ገቢ ከማሳደግ አንጻር የሚጫወተውን ሚናም አንስተዋል። ኑፌ መጋላ ፊንፊኔ ገመችው ገሊፍ ደ ዱፋ ኢሬቻ ለአዲስ አበባ የደስታ መድረክ ነው። ገቢ ያመጣል፣ የህዝቡን አንድነት ያጠናክራል፣ ቁጥሩ ከፍ ያለ ቱሪስት ያመጣል። በሌላ መልኩ ደግሞ በዚህ ውብ ባህል ውስጥ የሀገራችን በጎ ገጽታ ለዓለም ይተዋወቃል። በእለቱ በተለያዩ ቦታዎች ከጽዳትና መጸዳጃ ቤት ጋርም ተያይዞ አስፈላጊ ዝግጅት ተደርጓል። ከዋና መብራት ጋርም በሚገናኝ ያሉን ባለሙያዎች በተጠንቀቅ በስራቸው ላይ ናቸው። ሆቴሎቻችንም የእኛን ትዕዛዝ ሳይጠብቁ እስከ ሃምሳ በመቶ አልጋን ጨምሮ በአገልግሎታቸው ላይ ቅናሽ ማድረጋቸውን አሳውቅ ቀውናል የተለያዩ የባህል አልባሳትና ሌሎች ቁሳቁሶችም ለገበያ እንዲቀርቡ የተለያዩ ባዛሮች ተከፍተዋል። ይህ በተመጣጣኝ ዋጋ ግብይት የሚፈጸምበት ይሆናል። ከዚህ አንጻር ሰፊ ዝግጅት ተደርጓል። ቆጲን ጎደሜ ጋሪ ዳይችሁ ማህበረሰቡም ይህንን የኢሬቻን ትውፊት ከግንዛቤ ባስገባ መልኩ በዓሉን ማክበር እንደሚገባው መልእክት አስተላልፏል። የከተማዋ የጸጥታ አካላትም በዓሉ በድምቀት ይከበር ዘንድ አስፈላጊውን ዝግጅት ማጠናቀቃቸውንም ነው የገለጹት። ፊንፊኔ ጋዋን ሁንዱም ማ አዲስ አበባ በሁሉም አቅጣጫ አይን ያላት ከተማ ሆናለች። እየቦታው ያሉ ካሜራዎቻችን ህዝባችንን በሰላምና በድምቀት ያለምንም ስጋት በዓሉን እንዲያከብር የሚያስችል ነው። የሰላም አካላት ከቴክኖሎጂ በሚያገናኙት የተሟላ መረጃ ጭምር በጥንቃቄ ስራዎችን እንዲከውኑ የሚያስችላቸው ነው። ወጣቶቹም ከእነዚህ አካላት ጋር በቅንጅት እንዲሰሩ እናንተ አባ ገዳዎች እንደምትሰሩ ምንም ጥርጥር የለኝም። ሃላኒ ባቱ መንታቀምና ኑሌ ጋይከኛ ሃላኒ ኒባና የኦሮሞ አባገዳዎች ህብረት ሰብሳቢና የቱለማ አባገዳ ጎበና ሆላ በበኩላቸው የአዲስ አበባ ከተማ የሆራ ፊንፊኔን ለማክበር በሚመጥን ደረጃ ራሷን ማዘጋጀቷን ገልጿል። ለዚህም የከተማ አስተዳደሩን ከንቲባ ወይዘሮ አዳነች አቤቤን ያመሰገኑት አባገዳ ጎበና ውበቱን በጠበቀ መልኩ ይከበር ዘንድም ሁሉም የበዓሉ ታዳሚ የበኩሉን ይወጣ ዘንድ መልእክት አስተላልፏል። አዲስ አበባ ያደረገችው ጥራት ያለውና ዘመን ተሻ ተሻጋሪ ፕሮጀክቶችና መሰረተ ልማቶች ከተማዋን ከማስዋብና የዜጎችን ህይወት ከመቀየርም ያለፈ ነው ብለዋል። አያሌ የአደባባይ በዓላትን ደረጃውን በጠበቀ መልኩ ለማክበር የሚያስችላት ደረጃ ላይ ስለመድረሰው አመስክረዋል። ይህ ደግሞ የቱሪዝም ዘርፉን በማነቃቃት ለከተማዋ ተጨማሪ ሀብት የሚፈጥርላት መሆኑም ነው የተገለጸው። ባይ ኑላሉ ይሄ ፊንፊኔ ከብዙ ሀገራት እኛን መመልከት ይፈልጋሉ። ከተማዋ ውብና ሳቢ ሆናለች። ይህን በዓል ምክንያት በማድረግ ደግሞ ወደ እኛ በርካታ የሀገር ውስጥና የውጭ እንግዳዎች ይመጣሉ። ከተማችን ያለችበት ሁኔታ በጣም ጥሩና ደስ የሚል ነው። ይህን መመስከር ያስፈልጋል። ለራስ ነገር ቅድሚያ መስጠት የራስን መወደስም ይገባል። ከተማዋን ያሳመራችሁ ሁሉ ፈጣሪ ይስጣችሁ ለማለት እፈልጋለሁ። እናመሰግናለን። በሌላ መልኩ አንዱ የሆራ ፊንፊኔ ኢሬቻ በዓል አካል የሆነውና በአምስቱም የከተማዋ መግቢያ በሮች ላይ እየተ እየተደረገ ያለውን ዝግጅትም አባ ገዳዎቹ ምስጋና አቅርበዋል። ኑ አቦቲ ገዳስ ድርቃማ ኬኛ ኑ ጀለሞ ፎለንጅሩ ሰላምን የማስፈን ጉዳይ እናንተን ብቻ የሚመለከት አይደለም። ይልቁንስ እኛም ትልቅ ኃላፊነት አለብን። እኛ ስር ፎሌ ወጣቶች አሉ። እኛም በጉዳዩ ላይ በሚገባ እየሰራን ነው። አዲስ አበባ እንደ ሀገርም አስተማማኝ ሰላም የገነባች ከተማ ነች። በዚህ ደግሞ እንኮራባችኋለን። በእናንተ ላይ ትልቅ እምነት አለን። እኛም የሚጠበቅብንን ለመወጣት ዝግጁ ነን። ኑቲስ ይረቶጀና የቹን በርባዳ በዓሉ ድምቀቱንና ትውፊቱን ጠብቆ እንዲከበርም የበኩላቸውን እንደሚወጡም ተናግሯል። በውይይታቸው ማጠቃለያ ላይም ከከንቲባ አዳነች አቤቤ ጋር በመሆን የአዲስ አበባን የልማት ስራዎችም ጎብኝተዋል።